ጂጂ ክያ የምትባይ ደንቆሮ ማለት ነው። ጂጂክያ የምትባይ ጥንብ ዘረኛ፣ አገልግሎትሽን የጨረሽ ለኦሮሞ ህዝብ ታግያለሁ ብለሽ ስታውሪ በጣም የሚያሰቀኝ፣ ኦሮሞን ህዝብ ያሰደብሽ፣ ሚዲያ ላይ ኦሮሞ እንዲጠላ ያደረግሽ የሰራሹ ያ ነው። በዚህ አጋጣሚ ኦሮሞ እንዲህ አይነት ባህሪ ያለው ሰው አለ ወይ እስክንል፣ ኦሮሞም እኔ ያደግኩት ኦሮሞ ሰፈር ነው ኦሮሞ የሚበዛበት ሰፈር ነው። ባልንም ዘመድ ያለበት ነው። ኮልፌ ተወልጄ አድጌ እንደ አንቺ አይነት ኦሮሞ አላየሁም። ኦሮሞ እንዲህ አይነት ነው እንዲ እንድንል ያደረግሽን ነው እንጂ ለኦሮሞ የታገልሹ ታግዬ ታግዬ ኦሮሞ እንዲያደረጉኝ የምትዩ ለኦሮሞ የታገልሹ ምንም ነገር የለም። ለኦሮሞ መታገል የአማራ ልጅ ከወለጋ ታረደ ብለው ሻምፓኝ መክፈትና መጠጣት የኦሮሞ ገልጸ ባህሪ አይደለም። ኦሮሞ አዛኝ ኦሮሞ ሰው ሲበደል አብሮ የሚያለቅስ ለሰው የሚራራ፣ ከሰማንያ ስድስቱን ብሔር ኦሮሞ የሚታወቀው በየዋህነት በደግነቱ ነው። አንቺ ግን ኦሮሞ እንደዚ አይነት ከይሲ አለ ወይ? ኦሮሞ እንደዚ አይነት ባለጌ አለ ወይ? ኦሮሞ እንዲ አይነት ጨካኝ አለ ወይ? እንዲባል ነው እንጂ የሰራሹ ለኦሮሞ የሰራሽለት አንድም ነገር የለም። እናገራለሁ እዚህ ሶሻል ሚዲያ ላይ ጂጂክያ ወርቅዬ እንትናማ እናት እቺ ዋኖፌ እና እንቁርቲ አራታችሁ ኦሮሞ እንዲጠላ ሰራችሁ እንጂ ለኦሮሞ የሰራችሁለት አንድም ነገር የለም። ኦሮሞን ማንም ያውቀዋል። የትም ሀገር ብትሄዱ ኦሮሞ የሰው ሀቅ የማይበላ የዋ ማህበረሰብ ነው። እኔ ሱቅ ከፍቼ ሁላችሁም ብሔር ብሔረሰቦች ተበድራችሁኝ ስትጠፉ ኦሮሞ ተበድሮኝ አልጠፋ። በዚህ በለንደን ሀገር እንኳን ገባችሁ ኦሮሞ ስለ ኦሮሞ እናገራለሁ እማቀውን ከፍለውኝ ሳይሆን እማቀውን ሀቅ። ኦሮሞ የዋህ ማህበረሰብ ነው። እዚህ ጨካኝ እንዲባል የሰሩ እዚህ ሚዲያ ላይ አሉ፣ እናቃቸዋለን። ከሁሉም ብሔር አላችሁ፣ ብሔራችሁ እንዲጠላ የሰራችሁ ለኦሮሞ እንዲጠላ የሰሩ እነዚህ ደናቁርት ናቸው እንጂ የኦሮሞ ይሄ ባህሪ የለውም። ኦሮሞ አብሮት የኖረ መመስከር ይችላል። ማንንም በህይወቴ እኔ ስናገር ሁሌም በዛ ጊዜም ከኦሮሞ ጋር ስጣላም ሁሌ የምናገረው ነገር ነው። ቃሌን የሚያቅ ታቆኛላችሁ። እያንዳንዳችሁ ቃሌ ነው ሁል ጊዜ የምናገረው ነው። ለምን እኔ ኦሮሞ ፋሚሊ ባለበት ነው ያደግኩት። ኮልፌ ተወልጄ፣ የኮልፌ ልጆች ኮልፌ ማን እንዳለ ይናገራሉ። ኮልፌ ማለት ስሙ ራሱ በኦሮምኛ ነው። ገባችሁ? ስለዚህ እኔ ሀቁን እናገራለሁ። ለቀነኒ ለምን ድምፆ ናችሁ ድምፆ ሆንሽ ብላችሁ የምትናደድ ኦሮሞ ካለ ባናት ተተከል። እኔ ድምፆ ናት አለው እህቴ ስለሆነች እየነገርኩ ነው። ሁሉ ነገር ስናገራችሁ ጥሩ ጎናችሁንም መጥፎ ጎናችሁንም ስናገር ሁለቱንም እየመረረን ቢሆን ትውጠዋለህ፣ ተቀበለው። ደካማ ጎናችሁ ሲነገር ትናደዳለህ። ጥሩ ጎንህንም ደካማ ጎንህንም ልክ ልክህን እነግርሃለሁ ማለት ነው እየመረረም ቢሆን ዋጠው። ጅጅ ኪያ የምትባይ ደንቆሮ ሬች ነው ሬቻ የሚባል ይሄ። አፉ ጆሮ ባይኖር ኖሮ አፉ ወዴት እንደሚደርስ ራሱ የጆሮ አምላክ መለሰው እንጂ አፉ እዚህ የተቀደደ ሲስቅ ራሱ ውስጡ የኦሮሚያ ካርታ የሚታይ ልክስክስ። እሱን ተናገርሽ ብለሽ የተሳደብሽው እውነት ለእሱ ተቆርቁረሽ ከሆነ ዮኒ ማኛ ሲሰድበው ለምን አልተሰማሽም? እኔ ሲሰድበው ለምን ተሰማሽ? ዩሲ እውነተኛ ተቆርቋሪ ለሱ እውነት የእሱ ጓደኝነት ጨንቆች ከሆነ ሁሉም ሲሰድበው ነበር መቃወሚያ ለብሻ። አንቺ ችግርሽ ከኔ እንጂ ከኔ ስድብ አይደለም። እ ይሄ እኮ ለምን እውነተኛ ሰው አትሆኝም? አንድ ቀን እንኳን በህይወትሽ እውነት አውርተሽ ማታቂ። እንደንቆሮ የወለርሻን ልጅሽ ወልዳ አራስ ቁጭ ብለሽ ያልጠየቅሽ አንድ ሀገር ላይ ቁጭ ብለሽ እንደው የፈለገ እንኳን ተጣልተሽ ተጨቃክነሽ ቢሆን የማርያም አራስ ሆና ሄደሽ ያልጠየቅሻት ደነስ ለልጆችሽ የማቶኝ ቅሌታ ሀያት እናት አልፈሽ ሀያት ሆነሽ ሶሻል ሚዲያ ላይ ጎረምሳ ወደሽ ያዙ ልቀቁኝ ብለሽ የምታስቸግሪ በአደባባይ አብሮሽ የተኛ ወንድ አፏ ቱናቱና ነው የሚሸተው ብሎ በግልጽ የተናገረ አፍሽ እንደሸተተ እሞሙሽን እግዚአብሔር ለጎረቤት ሁሉ ያስቸግራል የተባለው በሰማነው መረጃ የሞሙሽ ቅርናት ማለት ነው። ቤትሽ እጣም ቢታጠኑ እንኳን ቅርናትሽ አይወጣም። ሆዴን በሰላም ከዛ ቤት ያስወጣን አምላክ ይክበር ይመስገን። ቱና ቱና ምሸች ማለት ነው። ከዛ ቤት ሆዴን በሰላም ያስወጣ አምላክ ይክበር ይመስገን። የአፍሽ ጠረን እንደዚህ ወንድ ልጅ ወጥቶ ከተናገረ፣ የሙሙሽን ጠረን እግዚአብሔር ይመልሰው። አንቺም ሰው ሆነሽ እኔን የመናገር ሞራል አለሽ? ሪች የሚባሉትን ሪች፣ ምኑ ነው ሪች? እግዚአብሔር ስላለ ነው እንጂ የአፉ ስፋት ጆሮ ባይኖረው ተቀዶ የኦሮሚያን ካርታ አፍ ውስጥ የሚታይ ልጅ ተነካ ብለሽ የት አባቱ አውቀዋለሁ? እስከ ዛሬ ሚዲያ ላይ እኔ ነክቼው አውቃለሁ? የሆነ ጊዜ ምንድነው አዋርድ ተሸለምኩ ምናምን ሲል እኮ ፖስቼ ለታለሁ። እኔ ችግር የለብኝ ምን የለብኝ ምን የለብኝ ምን የለብኝ፣ ግን የቀነኒ ጓደኛ ነው ብሎ ቪዲዮ ተፖስቷ አየሁ። በዚህ መልኩ ካወቃት ለምን ድምፅ አይሆኑም ብዬን የሰደብኩት የታባሽን አውቀዋለሁ? ይሄንን ቀንዳም ምኑን አውቀዋለሁ? አፉ ራሱ የሬቻን በዓል እኮ ባለፈው ሲከበር በሱ አፍ ውስጥ ነው ያየ ነው። የአፉ ስፋት የጆሮ አምላክ መረሰው እንጂ ወደ ሌር ነው ይህ ሰው ሆኖ ለሱ ተነካ ብለሽ አፍሽን መክፈች። መጀመሪያ ላይ ራስሽ ቁሚ ዝባ ሬቼ ነው ስሙ። የት አባቱ ሬቻ ለምን አትሉት? ምን አገባኝ እኔ ስለ ስሙ ስሙን የአምኖት ኢንተረስትር ለሱ ስም አውቃችሁታል ዋናው የምናገረው ስለማ እንደሆነ፣ እኔ ስሙን ኮሬክት ማድረግ አይጠበቅብኝም። ሬቼ የሆነ ሬቻ ሆነ ያው ነው የታባቱ። ቀልበቢስ ከልቢ ሀጠራው ሀቅን አንተን መዳን ለሚድፋ አንዱ አንተንም ከፎቅ የወሩ ውርክ ትቦንሸዋለሽ። ከኔ ጋርማ አይቆምም። እኔ ኮሮማ ነኝ ሬች የሚባለው ዝምባም አፉ ብቻ ምን ይመስላልና ነው ከኔ ጋር ታወዳድሩታላችሁ እንዴ? ዝምብና አማራ አብሮ አይወዳደርም ከኔ ጋር ዝምባም እኮ ነው። ይህ ከብት ሀጠራው ጋሪ ሲገፋ እንጀራ እናቱ ሲያስለቅሱት ያደገ። አሁን እኮ ነው አልፎለት እንጀራ ጥብቅ አርጎ መብላት የጀመረው። የት አባቱ ያረረ ቂጣ እየበላ አድጎ። ብሶት እኮ ነው ሰው ብሶት አይቶ ያደገ ችግር አይቶ ያደገ፣ የሆነ ችግር እኮ ሲያይ ለሰው ችግር ይቆማል። ይህ እንጀራ እናቱ የቀጠቀጡት ምግብ አሳጥተውት ምግብ ሳይበላ ጥሩ ነገር አይቶ ስላላደገ አሁን ጥሩ ነገር ሲያይ የድሮ ድህነቱ ተረሳውና ፍትህ ለሰው መጠየቅ ትቶ ጭራሽ እኔ እኮ የእሱን ታሪክ ሰምቼ መቤቴ አዝኜለታለሁ። በጣም በቁም ነገር ነው ታሪኩ ነው የሰማሁት። ይሄ ቅንቅናም ድሃ የድሃ ልጅ ከዚህ ሁሉ ችግር ያወጣውን አምላክ አመስግኖ ለዚች ልጅ መቆም ሲገባው ይሄ ሬሳ ሀ አጠራው። እግዚአብሔር አምላክ እኮ ከተለያየ ችግር ሲያወጣችሁ እዚህ ቦታ ሲባርካችሁ ለሰው ልትቆሙ እኮ ነው ሀቅ ልታወጡ እኮ ነው። እንዴት እግዚአብሔር ከዚህ ሁሉ ሰቆቃ አውጥቶት ይችን የመሰለች ልጅ የሚያውቃት እንደውም እሱን ያስተዋወቀው የሚባል ወሬ አለ። እውነት ይሁን ውሸት ላምን አሉ የተባሉ ማውራት። አሁን እግዚአብሔር ቅር ይበለኝ እንጂ ይሄ ልጅ ለፋሲካ ልስፈን ያለው ውሸት ነው ተብሎ እንትን ዳኛው ተናግሯል፣ ማነው አቃቤ ህጉ ተናግሯል አሉ። አንዳንድም ሰዎች እየፈጠራችሁ ይህንን እንድናምን የምታደርጉ ሰዎች እግዚአብሔር ልቦና አይስጣችሁ። አላለም ተብሏል። ያላለውንስ ለምን ታወራላችሁ? ይሄ ነው እኮ ፍትህ በስነስርዓት እንዳንጠይቅ ፍትህ፣ የጸዳ ፍትህ እንዳይወጣ በሱ በኩልም ያለ የውሸት ወሬ ልጁን የባሰ ደደብ ደነዝ አድርገን እንድናስበው የምታደርጉም ባለጌ ናችሁ። እኔ እውነት መስሎኝ አምኜ በጣም ነበር የተናደርኩት። ዩሲ ለምንድነው እንዲህ የምታደርጉት? ይሄን ይህን የምታሰራችሁ የኦሮሞ ጥላቻ ያለባችሁ ልጁን ካለመጠን በፊትም በፊት የምጠሉት የምታቁት መሆን አለበት። እግዚአብሔርን ይሄ በጣም ነውር ነው። ባለጌዎች ናችሁ። ያላለውን ከሆነ ብሏል ያላችሁት፣ እና ይሄው አቃቤ ህጉ ተናግሯል። ሶሻል ሚዲያ ላይ ያላለውን እዘፍናለው ብሏል ብለው አስወርቷል ብሏል። ስለዚህ ያላለውን ከሆነ ያላችሁት እንደዚህ የውሸት መረጃ እያወጣችሁ ልጁን በህዝብ ፊት እንደ ጨካኝ እንደ አውሬ እንዲታሰብ የምታደረጉ ደንቆሮ ናችሁ፣ ባለጌ ናችሁ። እርግጠኛው የምነግራችሁ የኦሮሞ ጥላቻ ስላለባችሁ እንጂ ፍትህ ፈልጋችሁ አይደለም የምትናገሩት። ልጁ ያላለውን እውነትን ያለ ብሎ ምን አይነት ደነዝ ቢሆን ነው ብዬ እኔ ራሴ በጣም ነው የሰደብኩት። በዚህ እኔ ታላቅ ይቅርታ። ሳላጣራ መናገር የለብኝም። እውነት ለመናገር ጥፋት ነው ያጠፋ ነው በዚህ እኔ ትልቅ ይቅርታ ጠይቃለሁ። ግን ሶሻል ሚዲያ ላይ ተናግረው አይቼ እንጂ ከኪሴ አምጥቼ ፈልስፌ ያልተናገርኩ። ለዚህ ግን ትልቅ ይቅርታ። ሁሉም ወጥቶ መናገር አለበት ልጁ ያላለውን ልጁ ያላደረገውን። ዘፋኝ ስለሆነ ለፋሲካ እኛ ምን አሰብን? አሁን እንግዲህ ይህቺ ጻ ልጅ ሞታ እሱ ግን ሀዘኔን ልዘን ልቀመጥ ልቀቁኝ ያለው አያችሁ? ደደብ ግን ባለጌዎች ናችሁ። እግዚአብሔርን ይህን የምታሰራጩ በጣም ባለጌዎች ናችሁ። አሁን እኔ ሁለት ቦታ እንዳስብ አድርጋችሁኛል። ለምን ልጁ ያላለውን ለፋሲጋ ልጣ አለ ብላችሁ ለምን እንዲሰራጭ ፈለጋችሁ? ይህን የምታረጉ እግዚአብሔርን ምንድነው ተንኮል የሚሰራላችሁ ለምንድነው እንደዚህ አይነት ብልግና የምታረጉት? ለምንድነው ልጁስ በዚህ መልኩ ሰው እንደ ጭራቅ እንዲስል የፈለጋችሁት? አይዶን አንደርስታንድ ለዚህ ነው ይህን ስታደረጉ ስላዩ ይሆናል የእሱ ደግሞ ደጋፊዎች ተናደው የፈለጉትን ነገር ሲናገሩ የነበሩት። ስለዚህ ይህን ማድረግ አግባብ አይደለም፣ እግዚአብሔርን አግባብ አይደለም። ይህንንም ለምን አሁን ቤተሰቦቹ ራሱ እውነት ነው የሚመስላቸው እንደዚህ ያለ ብለው ጥቅን እንዴትና ጨጓራቸው ሁሉ ሊመለጥ ይችላል። በዚህ በውሸት መረጃ ለምንድ ነው ውሸት መረጃ የምታሰራጩት? ይሄ ነውር ነው። እግዚአብሔርን